እጆቼን በእግሮቼ የሥራ አቆላልፈው አሰሩኝ። በመሃሉም የሆነ ነገር አጋደሙበት። ከዚያ ሰላሳ ሰባት ቁጥርን ለቀን ካፍቴሪያው አካባቢ ወዳለ ክፍል ወሰዱኝ። ክፍሉ ለማሰቂያነት ዝግጁ ነበር። ወዲያው ውሃውን ከፍተው ከውሃ ላይ በኩል ለቀቁት። መጮህም ሆነ መናገር እንኳ አልቻልኩም። ጥያቄዎቻችንን ለመመለስ ዝግጁ ስትሆን በጣቶች ምልክት ስጪን አሉኝ። ጭንቅላቴ መሬቱ ላይ፣ እግሮቼ ግን ተገልብጠው አየሩ ላይ ናቸው። ውሃው እንደዚያ እየወረደብኝ እግሮቼን ይቀጠቅጧቸው ጀመር። ራሴን ጠላሁት። ውሃው እያጨናነቀኝ መሞቴ እንደሆነ ነበር ማስበው። የምሆነው ቢጠፋኝ ጥቂት አየር እንኳ ባገኝ በሚል ምልክት ሰጠኋቸው። በዚያ ወደ ሞት ጉዞ በመሰለኝ ሁኔታ ሀያ ደቂቃ ያህል የቆየሁ ይመስለኛል። ይህ ቃል በአዲስ አበባ ማዕከላዊ እስር ቤት ውስጥ ፍዳውን የጠበሰ የአንድ የቀድሞ እስረኛ ምስክርነት ነው መርማሪዎቹ የሚፈልጉትን እንዲናገር እንዴት እንዳስገደዱት ለሁማን ራይትስ ዋች ከሰጠው ቃል ላይ ነቅሼን ያቀረብኩት። በእርግጥም በኢትዮጵያ እስር ቤቶች ውስጥ ይህንና ይህን መሰል ማሰቃየቶች በየጊዜው እንደሚፈጸሙ የተለያዩ መረጃዎች ያረጋግጣሉ። በተለይ በአሁኑ ወቅት የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በኢህአዲግ የጸጥታ ኃይሎች ሊደርስባቸው የሚችለው ስቃይ በስፋት እያነጋገረ በመሆኑ ርዕሱን የዛሬ ትኩረት ላደርገው ወድጃለሁ። አቶ አንዳርጋቸው ከሰና አየርፖርት በየመን የጸጥታ ኃይሎች ተታግተው ለወያኔ መሰጠታቸው ይፋ ከሆነ ጀምሮ በመላው ዓለም ያሉ ኢትዮጵያውያንን በከፍተኛ ቁጣ ሲያንቀሳቀስ መቆየቱ ይታወቃል። የመን ፈራሚ የሆነችበት አንድን ሰው ቶርቸር ሊፈጸምበት እንደሚችል የሚያስጠረጥር መሰረት ወዳለበት ሀገር ማባረር መመለስም ሆነ አሳልፎ መስጠት አይገባም የሚለውን ዓለም አቀፍ ስምምነት ጥሳ የወሰደችውን ሕገ ወጥ እርምጃ የሰብአዊ መብት ተሟጋቾችና ዓለም አቀፉ ሚዲያ ሲኮንነውን የሰነበተው እንግሊዝም ዜጋዋን ለመከላከል በቂ ጥረት አላደረገችም፣ በሚል ከሀገሯ ዋና ዋና ሜዲያዎች ጀምሮ ጠንካራ ክሶችን ከያቅጣጫው አስተናግዳለች። ከሁሉም በላቀ ሁኔታ ግን በሰብአዊ መብት ረገጣ ወደር የለሽ ሪኮርድ ያለው የኢትዮጵያ መንግስት የፈጸመው ድንበር ዘለል ውንብድና የማይጠፋሳት የማይጠፋ ሳት ይቀሰቀሰበት መስሏል። በመላው ዓለም ያሉ ኢትዮጵያውያን በከፍተኛ እልህ ድምጻቸውን ከማሰማታቸውም በላይ በተቃውሞ ጎራ ተሳትፎ ያልነበራቸውን በርካታ ኢትዮጵያውያንም ሳይቀር ለመጀመሪያ ጊዜ አምርረው እንዲያወግዙት አብቅቷቸዋል። አቶ አንዳርጋቸው በአገር ቤት ያለውን አስከፊ አገዛዝ ለማስወገድ ባመኑበት መንገድ ሲደክሙ የኖሩ ሰው በመሆናቸው ከየአቅጣጫው ውዳሴ ሲዘንብላቸው ነው የከረመው። በአኳያው ያለው አፋኛቸው መንግስት ደግሞ ከመቼውም በላይ የቁጣ ውርጅብኙን ሲዘንብበትም ሰንብተዋል። ሁኔታው በተቃውሞ ጎራ የነበሩ የተለያየ አመለካከት የነበራቸው ኃይሎችን በአንድ ስሜትና በአንድ አቋም ያቆመውን ያህል፣ በተለይም በውጭው ዓለም የነበሩ የአገዛዙ ወኪሎችን ጭንቀት ውስጥ ስለመክተቱ የተለያዩ ምልክቶች ታይተዋል። አንዳንድ ተመልካቾች አገዛዙ ከአቶ መለስ ሞት በኋላ የተማከለ አመራር በማጣቱና እርስ በርስ በፉክክርና በጎሪጥ የሚታዩ ጡንቸኞችን በማፍራቱ ሳይብላላ በተላለፈ ውሳኔ ይህን ለመሰለ ከትርፉ ይልቅ ኪሳራው ለጎላ የስሌት ስህተት ተዳርጓል የሚል እምነት አላቸው። በተለይም በዲያስፖራ ፖሊሲ ስር ኢህአዲግ ላለፉት ዓመታት በወኪሎቹ በኩል ሲደክምበት የቆየውን በውጭው ዓለም ያሉ ኢትዮጵያንን የመከፋፈል ጥረቱን ከመሰረቱ እንዳናጋበት የሚያምኑ ብዙ ናቸው። ገዢው መንግስት ከገባበት የፖለቲካ ክስረት ለመገላገል እንደተለመደው በማሰቃየትና እየተበጣጠሱ በሚቀጣጠሉ ቃላት የዶኪመንታሪ ፊልም ለመስራት መሞከሩ እንደማይቀር ይጠበቃል። እስካሁን ባለው ሁኔታ አቶ አንዳርጋቸውን ለቴሌቪዥን እይታ ያበቃው አንዴ ብቻ ሲሆን፣ ይህም ለእስረኛው ታጋይ የበለጠ ክብርን እንጂ ለአገዛዙ ያስገኘው የፖለቲካ ትልፍ አልነበረም። ስቃይና መከራ እንደደረሰባቸው በሚያሳብቅ ሁኔታ ተጎሳቅለው የታዩታቱ አደርጋቸው ውስጣዊ ሰላም እንጂ ተስፋ ቢስነት እንደማይሰማቸው ሲናገሩ መታየታቸው ቀዳማዊ ማሰቃየት ለአሳሪዎቻቸው ውጤት ያለማስጨበጡ ነው ያሳየው። ይሁንና ታጋቹ ታጋይ እስካሁን የመጎብኘት ድል ያለማግኘታቸውም ሆነ የወያኔን የማሰቃየት ሪኮርድ ያገናዘበ ሰው በቅርቡ በልዩ ሙያተኞች የሚቀራበሩ አምታች የፕሮፓጋንዳ ጥንክሮች ለጌታ እንደማይበቁ በእርግጠኝነት መናገር ያዳግተዋል። በስቃይ ብዛት የሚነገሩ ወይም ያለ ቦታቸው ተሰካክተው ልዩ ትርጉም የሚሰጡ ፊልሞች የሚያወናብሉት ሰው ማግኘት ግን ቀላል አይሆንላቸውም። ባለፉት ዓመታት ሰፊ ጥናቶችን ያደረጉ የተለያዩ የሰብአዊ መብት ተሟጋቾች ያወጧቸው ሪፖርቶች እስረኞች በሉ የሚባሉትን እንዲሉ የሚፈጸምባቸውን ሰቆቃ አጋልጠዋል። ወደ ስቴት ዲፓርትመንት በተላኩ ፋይሎች ላይም እንዲሁ በማሰቃያ ክፍሎች ውስጥ ኢትዮጵያ ላይ የደረሱ ዘግናኝ ግፎች ተዘርዝረዋል። በብረት ዱላ ከመቀጥቀጥ ለቀናት ተገልብጦ ውስጥ እግርን እስከ መገረፍ በከፍተኛ ቅዝቃዜ ከመጠስጠስ አይምሮን በሚያደነዝዝ የማያቋረጥ ከፍተኛ ድምፅ እስከ መዋከን ለ ሰላሳ ስድስት ሰዓታት ያለ ማቋራጥ እንዲገተሩ ከማድረግ ብልት ላይ የውሃ ጠርሙስ እስከ ማንጠልጠል በኢትዮጵያ እስር ቤቶች ውስጥ ይፈጸማል። በአኳያው ደግሞ አንዳችም አይነት ምልክት ሰውነት ላይ የማያስቀሩ የስነልቦና ቶርቸሮች በዘመነ ኢህአዲግ ኢትዮጵያ ውስጥ የሚፈጸሙ የዕለት ዕለት ሁነቶች መሆናቸውን በማወላዱ መረጃዎች ሲቀርቡ ቆይተዋል። የብሪቲሽ ስልት በመባል የሚታወቁት እነዚህ አሻራ የለሽ የማሰቃያ መንገዶች በ1972 ዓ ም ከምድረ እንግሊዝ በህግ የታገዱ ቢሆንም በዛሬቱ ኢትዮጵያ ግን በስፋት እየተተገበሩ ነው። ለሰዓታት ግድግዳ አስደግፎ ማቆም፣ ከአንገት በላይ በጨርቅ ሸፍኖ እኔነትን እስኪያጡ ማድረስ፣ በማያቋርጥ ከፍተኛ ድምፅ ስር ማባዘት እንቅልፍ መከልከልና ምግብና ውሃ እንዳይሞቱ ያህል ብቻ በጥቂቱ መስጠት የሚሉት እንግሊዝ ሰራይ ዘዴዎች በአካል ላይ ጠባሳ አኑሩ እንጂ የእስረኛውን መንፈስ ለመስበርና የታዘዘውን ለማስፈጸም ሀያል ጉልበት እንዳላቸው ተመስክሯል። እነዚህ የማሰቃያ ስልቶች ደግሞ በኢህአዴግ እየተዘወተሩ ያሉ መሆናቸውን ነው ሪፖርቶች ያረጋገጡት። እስቲ ጥቂት አብነቶችን ነግሰኒ። ሁለት ፖሊሶች በሩን በርግደው ሲገቡ ብርሃኑ ወደ ክፍሉ ገባ። ወዲያው ግራ እና ቀኝ እጆቼን አንጠልጥለው ይዘውኝ ወጡ። የምርመራው ክፍል ውስጥ አንድ ሌላ ሹም ይጠብቀን ነበር። መጀመሪያ በትህትና እንድቀመጥ ጋበዘኝ። የሚጠይቀኝ ጥያቄዎች በሙሉ ግን አንድም እውነት የሌላቸው ነበሩ። ስለምትለው እማውቀው ነገር የለም ማለት ቀጠልኩ። የሹሙን ምልክት ተከትሎ አንዱ ጨካኝ ፖሊስ በሚያምጥፍ ያቀለጠኝ። ካልተባበርኳቸው ማናቸውንም አይነት መንገድ ተጠቅመው እንደሚያስገድዱኝም ነገሩኝ የማውቃት ነገር ብትኖር ኖሮ ያለማመናታት በነገርኳቸው ነበር። ይህ በ2011 ዓመተ ምህረት በማዕከላዊ እስር ቤት የነበረው የአንድ ጋዜጠኛ ቃል ነው። ሁማን ራይትስ ዋች በማዕከላዊ እስር ቤት ከ2010 እስከ 2013 ዓመተ ምህረት ድረስ ባሉት ጊዜያት ስለተፈጸሙት ሰቆቃዎች ሰፊ ጥናት አድርጎ ካወጣው 76 ገጽ ሪፖርት ላይ የወሰድኩት ነው። በዚህ የእምነት ቃል ይፈለጋል በሚል ርዕስ ስር በወጣው ሪፖርት ውስጥ መርማሪዎች እውነት ሆነ አልሆነ ሳይጨነቁ ታሳሪዎችን የፈለጉትን ለማናገርና ባላነበቡት ዶክመንት ላይ ለማስፈረም የሚጠቀሙባቸውን ስልቶች ይዘረዘራሉ። የፀረ ሽብር ወንጀሎች ክፍል ኃላፊ የሆኑት ምክትል ኮማንደር ተክላይ መብርሃቱንና ኮሎኔል ረታን ጨምሮ የግድያ ማስፈራሪያዎች እንደሚፈጸሙም ያሳያል። የማሰቃያ መንገዶቹ ምቾት ከመንሳት ይጀምራሉ። አብነት እንጥቀስ። ስምንት ቁጥር አራት ቦታ ተሸንሽናለች። የኔ ክፍል ስምንት ሁለት ትባላለች። ክፍሏ በጣም ጨለማና ጠባብ ናት። ሙሉ ለሙሉ በድንጋይ የተሰራች ስትሆን በርና መስኮቶቿ ብረት ናቸው። አንዳች እንኳ ቀዳዳ የለውም። ጥቅጥቅ ያለ ጨለማ። ከጥበቱ የተነሳ ከአንድ ሰው በላይ ማስገባት አይቻልም። ለዚያው መቀመጥ እንጂ እግሬን እንኳ ዘር መዘርጋት አይቻለኝም። ሽንት ቤትም የለውም እዚያው ነው እምጸዳለሁ፣ ይላል አንድ ሰለባ። በ2012 የተሰቃየው አንድ ጋዜጠኛ ደግሞ እንደሚከተለው ተናግሯል ጫማዬንና ካልሴን አውልቀው በጉልበቶቼ መሃል እንጨት ካጋደሙ በኋላ ገለበቱኝ። ውስጥ እግሬንም መቀጥቀጥ ጀመሩ። በጣም ጮኩ። እነሱ ግን ቀዝቃዛ ውሃ እግሬ ላይ እያፈሰሱ በእርጥብ ዱላ መደብደቡን ቀጠሉ። የሕመሜን ልክም ሆነ በእነሱ ፊት ላይ የሚታየውን ስሜት መግለጽ ያስቸግራል። እኔ ስጮህ እነሱ ይስቃሉ። ሌላው ደግሞ እንዲህ ብሏል። ያስገቡኝ ክፍል ውስጥ ውሃ አለ። በጣም ይሸታል። ዓይኖቼ በጨርቅ ተሸፍነዋል። እዚያ ክፍል ውስጥ ለ24 ሰዓታት አንጠለጠሉኝ። እጅና እግሮቼን ከጀርባዬ በኩል አንድ ላይ ጥፍር አደረጓቸው። ጭንቅላቴ ወደ ታች ተቀብሯል። በጣም አስቸጋሪ ፖዚሽን ነበር። በዛ ሁኔታ ውስጥ ሆኜ እግሮቼን ይገርፏቸው ጀመር ብሏል። በ2012 ዓ.ም በጸረ ሽብር ጉ የተፈረደበት የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል የነበረው ናትናኤል መኮንን ኦክቶበር 8 ቀን 2011 ዓ.ም ቤት ፍርድ ቤት በቀረበበት ወቅት የደረሰበትን የበደል ዘርዝሮ ነበር። ናትናኤል ለ23 ቀናት በማዕከላዊ ቶርች ተደርጓል። በነዚያ የመከራ ቀናት ድብደባ ይፈጸምበት ነበር። ለረጅም ሰዓታት ተገትሮ እንዲውልም ተገድዷል። እንቅልፍ መተኛት እንዳይችል ታግዶ ተሰቃይቷል። ቀዝቃዛ ውሃ በተደጋጋሚ በላው ላይ እያፈሰሱ አባስተውታል። መርማሪዎቹ የሚያዘጋጇቸው ወረቀቶች ላይ ታሳሪዎች እንዲፈርሙ የሚገደዱት አንዳንዴ ሳይነበብላቸው ነው። ራስንም ሆነ ሌሎችንም ለመወንጀያለት እንደሚገለገሉበትም በሪፖርቱ ላይ በግልጽ ታይቷል። አንዳንዴ እስረኞቹ የሚፈርሙት መከራቸውን እንዲቀንስና ጉዳያቸው ወደ ህግ እንዲያመራላቸው ነው። በ2012 ዓ.ም የታሰረ አንድ ቴክኒሻን ለሶስት ሳምንታት ያህል ለብቻው አንድ ክፍል ውስጥ ተቆልፎበት ቶርች ሲደረግ ከቆየ በኋላ የሆነውን እንዲህ ገልጸዋል። ከሶስት ሳምንታት በኋላ እንዲፈቱኝ የሐሰት ቃል መስጠት እንዳለብኝ ወሰንኩ። የኦነግ ወኪሎች ናቸው ብዬ አስራ ስምንት ስሞች ሰጠዋቸው። ከነሱ ጋር እንደምተባበርም ቃል ገባው። ሌላ ወጣት ደግሞ እንዲላል ተጽፎ የተዘጋጀ ነበር። አነበቡልኝ። አልፈርምም ስላቸው ደበደቡኝ። ካልፈረምኩ አሳሬን እንደማይ አሳወቁኝ ብሏል። ሁማን ራይትስ ዋች በሪፖርቱ እስረኞች ከአሳሪዎቻቸው የሚታዘዙትን እንዲፈጽሙ ከመገደዳቸውን ባሻገር እንዴት ለዶኩመንታሪ ፊልምም እንደሚመቻቹ ያስረዳል። አስገድዶ ከማስፈረምን በላይ ታዋቂ ግለሰቦችን እየቀረጹ ዶኩመንታሪ ፊልም ይሰሩባቸዋል። እስረኞች በአስቸጋሪ ሁኔታ ውስጥ ሆነውና ሳያውቁት ነው የሚቀረጹት። ለምሳሌ በፌብሩዋሪ 2013 ዓመተ ምህረት ጅሃዳዊ ሐረካት ሚል ፕሮግራም በኢቲቪ ቀርቦ ነበር። የሙስሊሞች ኮሚቴ አባላቱ አቡበከር አህመድ፣ ከማል ሸምሱ አህመድ ሙስጣፋና ያሲን ኑሩ እንዲሁም ንቁ አራማጁ ኑሩ ተርኪ እንዲታዩ ተደርገዋል። በኖቬምበር 2011 ዓ.ም እንዲሁ አል አኬል ዳማ በሚል በሶስት ክፍል በተቀናበረ ፕሮግራም ላይ አንዱ አለም አራጌና ናትናኤል መኮንን እንዲታዩበት ሆነዋል። ይህን መሰል ሰቆቃዎችና መንግስታዊ ማጭበርበሮችን በተመለከተ በርካታ መረጃዎች ይፋ ሆነዋል። ካለን ምጥን ጊዜ አንጻር ግን የነቀስናቸው ይብቁን። ዛሬ በዓለም ዙሪያ ያሉ ከፍተኛ ቁጥር ያላቸው ኢትዮጵያውያንን ልብ የማረኩት በደረሰባቸውና ሊደርስባቸው በሚችለው ሁሉ ሀዘንን በቁርጠኝነታቸው ደግሞ ኩራትና መነቃቃትን የፈጠሩት የግንቦት ሰባቱ መሪያት አንዳርጋቸው ጽጌ በመብት ረገጣው ወደ እርባጣው ህወሓት ኢህአዴግ እጅ ወድቀዋል። በጭካኔያቸው ብዛት ታንክ ቤቴ ደብቅ ያለው ያስብላል ከሚባልለት ከደርግ መንግስት ሳይቀር በእጥፍ የላቁት የአሁኖቹ አምባገነኖች የሚደርስባቸውን የሚያደርሱባቸውን የመከራ ልክ ማሰቡ ራሱ ያዳግታል። አካላዊ ማሰቃየት፣ የስነ ልቦና ቶርቸር እና መድሃኒቶች ሳይቀሩ የሚመኙትን ውጤት ላያስገኙ የሚፈለጉትን ሚስጥር ላያስወጡ ይችሉ ይሆናል። ለፕሮፖጋንዳ ፍጆታ የሚውል በል የሚሉትን የማስባል ኃይል ግን ሊኖራቸው ይችላል። በስቃይ ብዛት የሚፈለጉትን በማስባልም ሆነ በኤዲቲንግ ጥበብ ቆርጦ በመቀጠል የሚያስደግፉት የሚያስደፉት አንገት የሚያሰብሩትን ሞራል ግን ሊኖር አይገባም። ለዛሬ በዚሁ ይብቃኝ። በሌላ ፕሮግራም እስከምንገናኝ ሰላም ቆዩ። አብይ አፈወርቅ ነኝ።